ሁአብለተናአብሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ ከች ብያለው። ያው እንግዲህ ትናንትና ሩታ አቤል፣ ነፂ አዲስ ቪዲዮ ሰርተዋል ማለት ነው። በዛ ቪዲዮ አንዳንድ የታዘብኩት ነገር እና እንዲሁም ደግሞ አንዳንድ ነገሮች መናገር ስለምፈልግ ነው። በመጀመሪያ ትላንትና እንግዲህ ሩታ ካቤል ጋ ሆና በድጋሚ ነፂን አግኝተታለች። ነፂን ካገኘቻት በኋላ ከዚህ በኋላ በቃ እንዳታገኙ፣ ከዚህ ሀገርም ሂጂ እያለቻት ነበር። ነፂ ደግሞ አይመለከትሽም እኔ አንቺ ነሽ እንጂ በእኔ ህይወት ውስጥ የገባሽው እኔ አይደለሁም በአንቺ ህይወት ውስጥ የገባሁት እያለ ነበረ። አዎ፣ እውነት ነው። መጀመሪያ ነጺና አብርሽ ፍቅረኛሞች እንደሆኑ እያወቅሽ ነው አብርሽን የፍቅር ጥያቄ ጠየቅሽው። ሩታ ማለት ነው። አንዳንዴ ለብዙዎቻችሁ ምላሽ ሰጥተናል፣ በተደጋጋሚ ምላሽ ሰጥቻችኋለሁ እንዲገባችሁ ብዬ እያልሽ ነበረ፣ ቪዲዮ ላይ ማለት ነው። ምላሽ ይሰጥሽን የራስሽ ራስሽ የምትፈልጊውን ነው እንጂ እኛ የጠየቅንሽን ምላሽ እስካሁን ድረስ አልመለሽልንም። በነገራችን ላይ ከመለሽልን ነጺና አብርሽ ፍቅረኛሞች እንደሆኑ አሁን ሳይሆን ያወቅሽው ያን ጊዜ ነጺና አብርሽ ፍቅረኛሞች እንደሆኑ ታውቂያለሽ። እንደውም ተፈራርማችሁ ለስራ ነበር የተገናኛችሁት እሷ ፍቅረኛው እንደሆነች ታቂ ነበረ። በዛን ሰዓት ግን ፍቅረኛ እንዳለው እያወቅሽ የፍቅር ጥያቄ ጠየቅሽው። እና እዚህ ጋር ማን ነው በሰው ህይወት ላይ የገባው? አንቺ ነሽ እኮ በነጺና በአብርሽ መካከል የገባሽው ጣልቃ ማለት ነው። ሁለተኛ ደረጃ ደግሞ ወደ ሚዲያው ከዘጠኝ ወር በፊት ሄሉ ቤት መታ ተናግራ ቪዲዮ ላይ ወታለች እና በዛን ሰዓት ሚዲያ ላይ ወታለች። እኛ ደግሞ በዛን ሰዓት ቢያንስ ተሳስመናል፣ ፍቅረኛ ሞች የሚያደርጉትን ነገሮች አድርገናል እያልሽ ነበረ ምናልባት ለአንድ ቀን እኮ ቪዲዮ ልትሰራት መጣ ይሆናል። ነገር ግን ኢትዮጵያ ላይ በተለይ ትንንሽ ከተሞች ላይ፣ ማለት አዲስ አበባ ላይ እኮ አሁን እናንተ ስራ ብላችሁ ስለያዛችሁት ነው ዩቲውብን እየሰራችሁ ያላችሁ፣ ቲክቶክ የሚጠቀሙት እንጂ፣ ማለት ትንንሽ ከተማዎች ላይ ትምህርት ነው ትኩረት የሚያደርጉት እንጂ፣ እና ደግሞ ቢያንስ ቴሌግራም እና ኤሞ ነው ኖርማል፣ እንደዚህ ለማወሪያ ነው እንጂ ማንም ዩቲውብ ላይ ገብቶ እናንተ ቪዲዮ የምትሰሩትን ምናምን ለማየት ቀርቶ በጣም ከባድ ነው፣ ኢንተርኔቱ ራሱ ማለት ነው። ምክንያቱም በዳታ ነው የሚጠቀሙት፣ አይሰራም። ሲቀጥል ደግሞ ብሩ በጣም ነው የሚቆጥረው፣ ዋይፋይ ከሌለ ማለት ነው። ደግሞ ኢትዮጵያ ላይ ሁላችንም የምናውቀው ነገር ነው፣ እንኳን እንደዚህ ዩቱብ ላይ ገብተን ኢሞና ቴሌግራም ለመጠቀም ዳታ ስናበራ ምን ያክል እንደሚቆጥር እና ላታየት ትችላለች። እሱን ለሱ ሊስማ ያስማማናል። ምክንያቱም ጎበዝ ተማሪ ነች ብላችኋል። ምናልባት ትምህርቷ ላይ ይሆናል ፎከስ የምታደርገው ዩቱብ ላይ ላታይ ትችላለች። ሚዲያ ላይ ደግሞ ለአንድ ቀን ጓደኛዋ ስለሆነ ብቻ ለአንድ ቀን ልትመጣ ትችላለች። ሲቀጥ አንቺ የውታጅራ ልጅ እንደሆን ቪዲዮና ቪዲዮ ብቻ ሳይሆን ፎቶ፣ አሁን ላይ አይደለም የነጺና የአብረሽ ፎቶ የወጣው፣ አሁን ላይ እሷ ወደ ሚዲያው ራሷ ይዛ ስለመጣች ነው እንጂ እኛ የዛሬ ዓመት ምናምን ይህን ፎቶ አውጥተ ነው ነበረ። ያን ጊዜ ማነች ለምን አላልሽም? እውነት ማታቂ ከሆነ ማለት ነው። ግን ደግሞ አንቺ ዛሬ ምንም እንደማታቂና ዛሬ አዲስ እንደሆነ ነው እየተናገርሽ ያለሹ ለህዝቡ ማለት ነው። እና እነዚህን ደግሞ አንቺ ከህይወቴ ካልወጣሽ እንደዚ አደርግሻለሁ። አንቺ ሰውን የምታስፈራሪው አንቺ ማነሽ ሲጀመር? እንኳን ሰውን የሰውን ህይወት ለማጥፋት ቀርቶ ዝም ብራሷ አትገሊም። በነገራችን ላይ ማለት የሰው ልጅ እየተናገረ አይደለም። የሚሰራው ነገር ካለ እውነት አንቺ የምትሰሪ ከሆነ ሚዲያ ላይ መተሽ እንደዚህ ነው ምናምን ጀግና ነኝ እንቧከረዩ እያልሽ ሳይሆን ማድረግ ከቻልሽ እዛው ማድረግ ትች ነበረ። እናንተ ግን ቪዲዮው ቀጣይነት እንዲኖረው ነው እያደረጋችሁ ያላችሁት። እና ደግሞ አንቺ መጀመሪያ ከባልሽ ጋር አብረሽ ከምትኖሪው ሰው ጋር መግባባት ያልቻልሽ፣ እንዴት ነው ዛሬ ይች ልጅ ገና ገና እንገናኝ እያልሽ እኔ ነው ከእሷ ጋር መግባባት የምትችው፣ እና እሷ ተሰማኛለ ብለሽ የምታስቢው ባልሽ እኮ አልሰማሽም። ባልሽ እኮ እንደውም ሂጂ ትሂድ ከቤት ከፈለጋት ከፈለጋ ቤተሰብ ጋር ከፈለጋ ተፈለጋ ቦታ ጋር መሄድ ትችላለች፣ አይመለከትሽም፣ አያገባሽም ብሎሻል። አንቺ ባሌ ነው ብለሽ የምትከራከሪለት ባልሽ እሱ ምንድን ነው ያለሽ? አይመለከትሽም አያገባሽም ብሎሻል። ስለዚህ እሷን እንደውም ባለትዳር ነኝ እኮ ብሎሻል፣ አልፈልግሽም ብሎሻል እያልሻት ነበረ። ምን እሷ እኮ እንደውም፣ እሺ አንቺ እንደምትናገሪው ነገር ከሆነ እሷ ሚስቷ አደለችም አደለ? ያለፈ ህይወት ነው እያልሽ ነው። አንቺ ግን ዛሬ ላይ አግብተሽ አርግዥለታለሁ ያልሽው ባልሽ ግን አይመለከትሽም፣ አያገባሽም፣ የፈለገሽ ቦታ መሄድ ትችያለሽ እያለሽ ነበር ማለት ነው። እንደውም ከካሜራ ጀርባ አስወጥቶ ራሱ ባልጣለሽ እና ባልሽን መጀመሪያ ተግባቢ፣ ከባልሽ ጋር መግባባት ቻይ እና ባልሽን፣ ሁለተኛ እንዳታገኛት አንተን የምትወደይ ከሆነ ባሌ ከሆንክ ሁለተኛ እንዳታገኛት ነው እንጂ እሱ ወደ ቡታ ጀራሽ ሂጂ እባክሽ እያለ እያቀፈ እየተለማመጠ እንዲለምናት አይደለም መፍቀድ ያለብሽ አንቺ ተመርጠሽ ከሆነ እውነት። እንደዚህ መጫወቻ ለምን ያደርግሻል? የተመረጠ ሰው እኮ ተመርጦ በቃ አንቺ ከሁሉም ትበልጫ ያለሽ ተብሎ የተመረጠ ሰው እንደውም ተንከባክቦ ነው መያዝ ያለበት። እውነት እሷን የማይፈልጋት ከሆነ ጭራሽ ልትጀምር ያገኘት አይችልም። ከወንድሞጋ ትደውላለች እያልሽ ነው። ሲደውል ብሎክ የሚባል ነገር አታውቁ? ብሎክ ማድረግ ትችላለች። እሷ የእውነት እያስቸገረችው በደውል ከሆነ ያስቸገረች ያለችው ብሎክ ማድረግ ትችላለች። ስለዚህ መቼም የሰው ልጅ ኢትዮጵያ ላይ ከሁለት ሲም ካርድ በላይ አይኖረው። እንግዲህ እሷ የእውነት ህወታችሁን ህወታችን ልበጠበት ነው እውነት አፍቅረዋል ለ የሆነ የሆነ ነገሩን አይታ ነው እያልሽ ነበር ምን ሰ ሰራሽ ያለው፣ ለምሳሌ እናንተ ሁለት ዓመት ቀላል ነገር ነው ተቀየረችው። በነገራችሁ ላይ ማለት የምትሰሩት ነገር በጣም ውሸት ነው። በሀይማኖታችሁን ዝቅ እያደረጋችሁ ነው የምትሰሩት ነገር። እንደሰራችሁት ሊሆን አልተቀየራችሁም። እሷም ደግሞ ነገ ጠዋት ብትሰራ የምትለወጥ ልጅ ነች። ለማን ብላኑ ላንቺ ለዚህ ላቀራቅንቦ ይሄን ቅራቅንቦ ማለት ነው። ፍቅርዬንም እንደዚህ ስትይ ነበረ ባለፈ ይሄንን ጥቅም አይታ ነው ከነባይታ ነው። አንቺ ብቻ ሳትሆኚ ተመልካቾችሽም ደጋፊዎችሽም ይሆናላለ። የምታምኑት ጭንቅላታችሁን የምታሳምኑት ይሄ ጥቅም በጥቅም ጥቅም ነው፣ በፍቅር አይደለም ሲጀመር የምታምኑት ማለት ነው። ገንዘብ እኮ ጠፊ አላቂ ነው። ይሄ ቁሳቁስ እኮ ነገ ጠዋት የሆነ ነገር ተነስቶ ወይ ሰዓት ምናምን አደጋ ተነስቶ ሚን ትን ሚን ነገር ነው። እና በዛ አትመኝ። ከባለ ትዳር ወንድ ጋር አታፍሪም እንዲ አንቺ ግን አታፍሪም። ዝት በጣም ነው የገረምሽ ማለት ነው ማለት እፍረት የሚባል ነገር አንቺ ግን ታውቂያለሽ። እውነት እፍረት የሚባል ነገር እኮ የሚያውቀው የሚያፈር ሰው ነው። አንቺ እኮ የምታፍሪ ሴት አይነት አይደለሽም። ምክንያቱም ብዙ ነገሮችን አድርገሻል። የፍቅር ጥያቄሽን ራሱ እንዲቀበልሽ ያደረግሹ እኮ እንደዛ ተለምኖ፣ እንደዛ አልቅሰሽ፣ ስንት ቪዲዮ ሰርተሽ፣ ተነፋርቀሽ እንደዛ ይሄ ህዝቡ ሁላ ያቃል እና ትናንት እንደዛ ሆነሽ አገኘሽው ወንድ፣ ዛሬ ላይ ደግሞ ድልቀቅ ብለሽ ጭራሽ አታፍሪም። አንቺ እንደዚህ ስቲ በጣም ነው የገረምሽኝ። እንደውም አንቺ የሰው ፍቅረኛ እንዳለው እያወቅሽ ነበር በዛን ሰዓት እኔን ተረዳይ ተቀበለኝ እያልሽ ቤተሰቦችሽን ሳይቀር በር ሰብረሽ ተከትለሽ የሄድሽው አንቺ። እኮ የእህትሽን ዩቲዩብ ሰብስክራይብ እንዳታደርጓት ያልሽ ጀግና ነሽ። እና ዛሬ ላይ እነኝህን ልጆች እንደዚህ ብታደርጊ በእርግጥ እኔ አልፈርድብሽም ምክንያቱም አንቺ ማለት ጥቅመኛና ራስ ወዳድ ስለሆነ አንቺ ብቻ ትክክል ነሽ። ሩታ፣ ጀግና ሩታ እንደዚህ እንድትባይ ነው የምትፈልጊ። የሆነ ነገር እንኳን ሲሉሽ፣ ጥፋት እንኳን አለሽ፣ ጥፋተኛ ነሽ ሲሉሽ እያለሽ በእንባሽ ለማሳመን ነው የምትመጩ ማለት ነው። ስለዚህ ሰውን አታፍርም ወይ ለማለት መጀመሪያ አንቺ እፍረት የሚባል ነገር ማወቅ አለብሽ። ገባሽ? እና ጥያቄያችሁን እየመለስኩላችሁ ነው እያልሻለሁ። አንድም ጥያቄ እስካሁን ድረስ ለህዝቡ ጥያቄ የተፈጠረበትን ጥያቄ እየመለስሽ አይደለም። መጀመሪያ ከባልሽ ጋር ተግባቢ ነፂን ከማግኘትሽ በፊት መጀመሪያ ባልሽን ከባልሽ ጋር መነጋገርና መግባባት ቻይ። ኦኬ። እና ለማንኛውም ቤተሰብ ሰላማችሁ ብዝት ይበል ባይ